አቶ ቴድሮስ ነዋይ የብሔራዊ ሎተሪ ኮሚኒኬሽን ዳይሬክተር በቅድሚያ ለቃለ ምልልሱ ፈቃደኛ ስለሆኑልን እጅግ አድርጌ ያመሰግናለሁ። የእኛን ሀገር የሎተሪ ሽያጭ ስርዓት ስንመለከት ከሌሎች ሀገሮች ትንሽ ለየት ያለሆኑ እናስተዋላለን። በሰው ኃይል የሚከወን ነው፣ እንግልት ያለበት እንዲሁም ደግሞ የእድሜ ገደብም ደግሞ ያልተወሰነለት ከህጻናት እስካዋቂ በሽያጩ የሚሳተፉበት ነገር ነውና ይህ ነገር ለአሰራር ምቹ ሆኖ ስላገኛችሁት ነው ወይ ሳይሻሻለ ረጅም ዓመታት የቀጠለው? እንግዲህ የብሔራዊ ሎተሪ አስተዳደር እስከዛሬ የሚያካሄደው ሎተሪ የወረቀት ሎተሪ ነው። የስራ ሂደቱ ረጅም ነው። በጣም የተንዛዛና ረጅም ነው። እንደገና ደግሞ ወጪው በጣም ከፍተኛ ነው። እንዲሁም የሎተሪ ትኬቱ ደግሞ ራሱን ሎተሪ ህትመቱ ደግሞ በፊት እንደነበረው አይደለም። በእጥፍ ነው የጨመረብን፣ ብዙን ፐርሰንቴጅ እየያዘብን ያለው። ስለዚህ ወደ ዲጂታል መግባት አማራጭ የሌለ ጉዳይ ነው። አሁን መስሪያ ቤቱ አዲስ የዲጂታል ሎተሪዎች ለመጀመር እንቅስቃሴ ላይ ነው ያለው። አዲስ የዲጂታል ሎተሪ ማለት በአፕሊኬሽን የሚካሄዱ ሎተሪዎች ማለት ነው። የውጭው ዓለም ያካሄዳቸውን የዲጂታል ሎተሪዎች ተግባራዊ ለመድረግ እንቅስቃሴ ላይ ያለ ነው ማለት ነው። አንድ ሰው ሎተሪ ለማዞር ወይም ለመሸጥ እንዲሁም ደግሞ ሎተሪ ለመግዛት እንደ መስፈርት የተቀመጠ አለ ወይ? በተቋማችሁ እንግዲህ የአንድ ሰው ኢትዮጵያዊ መሆን አለበት። እድሜውም ከ18 ዓመት መታወቂያ ያለው መሆን አለበት። ሎተሪ ተጫዋች ለመሆን ለመሸጥ፣ ማንኛውም ኢትዮጵያዊ ከኛ ጋር ውላ በራሱ ነው የሚሄደው። ቅርንጫፋችን ሄዶ ገዝቶ መሸጥ ይችላል። ማንኛውም ኢትዮጵያዊ ግን እድሜው ለስራ ለትምህርት የደረሰ ታዳጊ የሆነ በሙሉ መሸጥ ይችላል። ከ18 ዓመት በላይ እንግዲህ፣ አልፎ አልፎ የሚቀበሉ ልጆች ሊኖሩ ይችላሉ። ቀጥታ ከኛ ቅርንጫፍ ሳይሆን ከሌሎች ተቀብሎ እኛ ማንቆጣጠራቸው ሊኖሩ ይችላሉ። የዓለም የስራ ህግም ከ14 ዓመት በታች ነው የሚለው የተቀመጠው። እኛ ግን ከ18 ዓመት በታች በዛ ላይ እንዳይሰማራ በየጊዜው የምንነጋገርበት ጉዳይ ነው። የአፍሪካ ሀገራትን ጨምሮ ሌሎች ታዳጊ ሀገራትም ከዲጂታል ስርዓት ተጨማሪ ሎተሪን በህትመት የሚሸጡባቸው ቋሚ የሆኑ ቦታዎች አሏቸው፣ እንደ ጋዝ ስቴሽን፣ ሱፐር ማርኬት አይነት። የእኛን ደግሞ ሀገር ስንመለከት ሎተሪ አዟሪዎች ቋሚ ቦታ አይደለም፣ መለያ ዩኒፎርም እንኳን በሌለበት ሁኔታ ነው ስራውን የሚሰሩትና፣ ይህን ከአሰራር አንጻር እንዴት ታያችሁት? ጋውን እንሰጣቸዋለን። አንድ መለያቸው እሱ ነው። ሁለተኛ መታወቂያ እንሰጣቸዋለን። መታወቂያ የሌለው ከእኛ ጋር ከቅርንጫፍ የማይወስድ የሎተሪ አዘዋሪ የለም። ግን ችግሩ ምንድን ነው? አሁን አንድ ሎተሪ አዘዋሪ ቋሚ አይደለም። የስድስት ወር ሎተሪ አዘዋሪ ከሆነ ከስድስት ወር በኋላ ሌላ ነው የሚሆነው፣ እሱ ነው የሚሆነው። የሚቀያየሩ መሆናቸው ነው። ልክ ነው። ማንም መጥቶ ሎተሪ ገዝቶ መሸጥ ይችላል። ውል የለንም። ያን ውል ለማድረግ አለመቻላችን አንዱ ክፍተት ሊሆን ይችላል። ግን ውልም ብናደርግ ግን ብዙ ላይ ቆዩ ይችላሉ። አሁን ዘንድሮ የሰጠሽው እንትን መታወቂያውንም ጓኑንም ይዘው ነው የሚሄደው። በዚህ ምክንያት ላናዳርስ እንችላለን፣ ወይም ሰተን እነዛ የሰጠናቸው በሙሉ ሙያቸውን ሊቀይሩ ይችላሉ። በዛ ምክንያት ነው እንጂ ብዙ ጊዜ መታወቂያ ያላቸው መለያ በተጠይቂያቸው መታወቂያ አውጥቶ ይሰዱሻል። የብሔራዊ ሎተሪ ኮሚኒኬሽን ዳይሬክተር አቶ ቴድሮስ ነዋይል ለነበረን ቆይታ ለሰጡንም ቃለ ምልልስ በድጋሚ እጅግ አድርጌ አመሰግናለሁ። ይህም በመስሪያ ቤቴ ስም መታችሁ መረጃ በመውሰዳችሁ እጅግ በጣም አድርገ እናመሰግናለ።